ቤተሰብ አሰላም አሌይኩም ወረህመቱላ በረካቱ፣ እንዴት ናችሁ? ሰላም ናቸው። ይሄ ከእኔ ጋር አልሐምዱላ ረብልአለሚን ባረከላው ፊኩም። ዛሬ አዲስ ቪዲዮ እንግዲህ ያው በቪዲዮ መውጣት ቆየት ብያለሁኝ፣ ዛሬ እየወጣሁኝ ነው። እንሻላህ ኢድ እየመጣ ነው። ባረክላው ፊኩም። ዛሬ ያው አንድ ስጦታ እህቴ ትእዛዝ አዘዛኛለች። እንደምታዩት ይሄ ሻሽ ነው እና ብዙ ጊዜ ለእናቶች ሻሾች ብዙ እህቶች ታዝዙኛላችሁ። በዚህ አጋጣሚ ከዚህ በፊትም ቪዲዮ ሰርቻለሁ ከረመዷን በአንድ ላይ እና ብዙ ጊዜ አንዳንድ እህቶች የተሰፋ ቀሚስ ታዝዙኛላችሁ ና የሰዎችን ባህሪ ስለማላቅ ብቻ ያው እንሻላ ብዙ ጊዜ እኔ እንትንላለሁ፣ ነዶውን ልስጣቸውና፣ እነሱ ያሰፉት ወይም ደግሞ እኔ በምፈልግበት ወይም ደግሞ እንደዚህ መጥተው ተለክተው ምናምን ያሰፉ ትላለው። ብዙ ጊዜ እናቶች አንድ ባህሪ ያላቸው እና ምንድን ነው እሱ? ይሄ እንትናቸው ማለት ነው፣ ሸተት የሚል ሻሽ ብዙ ጊዜ ደስ አይላቸውም አይወዱም። እና በእርግጥ ይሄ ትንሽ ሸተት ይላል፣ ግን ከልብሱ ጋር እንትን ያካሂደዋል። እና ብዙ ጊዜ ደግሞ እናቶች ኩታ ስለሚለብሱ አይንሻተትም። እና ባረከላሁ ፊኩም እንግዲህ አንድ ትእዛዝ ይሄ ነው። ሁለተኛ ይሄ ነዶ ልብስ ነው እንደምታዩት፣ በጣም የሚሄድና ደስ የሚል ቆንጆ ነው። በነገራችን ላይ ራሷ ልጅቷ ናት የመረጠችው። ይሄ ደግሞ ገበር ነው ከውስጥ ማለት ነው። ከዚህ በፊትም ይሄንን ሊሉ አይታችሁታል። እስኪ እንሻላ ይሄንን አብረን ይሆናል እንዴት እንደሚሄድ እንደዚህ አድርገህ ቃል እ ይሄንን ከዚህ ጋር ማለት ነው አብሮ እንትን እንዲባል ነው የተሰፋ። ያው እንግዲህ በጣም ነው የሚሄደው። ይሄው እንደምታዩት ይሄ ከዚህ ጋር እስቲ እና ከዚህ ጋር ማለት ነው። ይሄው ከዚህ ጋር ማሻ አላህ የምር በጣም ያምራላ። ወላይ መሬ ያው እኔ እንትን ለማለት ሳይሆን እስኪ አንዴ ቅርታ ልቋጥረው ምስል ያው ይሄ ልብሱ ቢሆን በነገራችን ላይ ምን አለ መሰላችሁ፣ ቤተሰብ ወላሂ፣ አሁን ላይ ማለት ነው ብዙ ጊዜ ስትሄዱ የሆነ ቦታ በተለይ ሰርግ ላይ የሆነ እንትን ካለ ሀፍላ ነገር ካለ ሁሉም ሰው ቤተሰብ የሆነ አንድ አይነት ነው የሚለብስ፣ አንድ አይነት አሁን ለምሳሌ ሰርግ ላይ የባል ቤተሰብ የሚለብሰው ቀሚስ አለ፣ ለባል ቤተሰብ የተባለ ለሚስት ቤተሰብ የተባለ ደግሞ የሚለብስ። አሁን ይሄ እነዚህ የሚስት ቤተሰቦች ናቸው፣ እነዚህ የባልዩ ቤተሰቦች እየተባለ የምር ነው ምላችሁ። እና ወጣቶች ደግሞ ይኸው አላህ በጣም ነው የሚያምረው። የምር ይኸው ከዚህ ጋር ማለት ነው እንዴት እንደሚሄድ እንግዲህ እና አዛኑ እያለ ነው፣ አዛኑ እንጠብቀው። ባረክ አላሁ ፊኩም ኢንሻላህ። ላኢላሀ ኢለላህ። ያው አዛኑ አብቅቷል። ኢንሻላህ ካሜራውን አቁም የሆነው እና እንደምታዩት በጣም ነው የሚያምረው። በጣም ቆንጆ ልብስ ነው እና ይሄ ከነጋውኑ በጣም አስመራ አስፌት የሚባለው እንደዛ ነው የሚሰፋ በዚህ አጋጣሚ በነገራችን ላይ ሂቶች እኔ አንድ ነገር ልንገራችን ማለት የሆነ ቀሚስ ገዝቶ መስጠት በጣም ቀላል ነው። ግን ዛሬ ወይ ያጥራል ወይ ይረዝማል። በተለይ ደግሞ እዚህ ጋ ይሄ እዚህ ጋ ወይ ልትጠብ ወይ ሊሰፋ ይችላል። እዚህ ጋ አንድ፣ ይሄ ሁለት፣ ይሄ ሁለት ሶስተኛ ደግሞ ወገቡ ላይ ከታች እንኳ ችግር የለም። ቁመቱም ደግሞ የሚገርመው ይቆረጥ እንኳ ቢባል ለምሳሌ አሁን ይሄ ይሁላችሁ ይቆረጥ ሲባል ይሄ ከታይ ነው የሚሆን ይሄ ጌጡ ይጠፋል። ከወደዚህም እንደዛው ታያችሁ የጌጡ ይጠፋል። ለዛ ያው እኔ ነዶ ነው የምሰጠው እንሻላህ ከዛ እነሱ በሚፈልጉት ዲዛይን ሳይሆን መሰለን ልጃቸው ባለችው ዲዛይን ያሰፉታል። ብዙ ጊዜ ቤተሰቦቻችሁ እንደዚህ እያደረጋችሁ ግን እኔ እንዳሰፋላችሁ ከፈለጋችሁ ችግር የለውም። የመር በነገራችን ላይ ብዙ ጊዜ እንደዚህ ነዶዎች ስሰጥ እህቶች ምን ይሉኛል? የምገዛበት ሰዎች ብዙ ጊዜ እንደዚህ ስታረጊ ሲያሰፉ መጠሽ ሁነኛ ሰው ላይ ያሰፊላቸው ለምን ይሰረቃል ይወስዱታል ይላሉ። ለምሳሌ ከዚህ በፊት አሁን ለአንድ እህቴ 3 3 ሜትር ይሆን 4 4 ሜትር ነው ለእናቷ ሁለት እንትን የተሰጣች ሁለት ነዶ ነው እና 3 ሜትር መሰለኝ አራት አራት ሜትር እንዲሁም ደግሞ ሱፍ ምናምን እና እና ይሄ ልብስ በጣም ነው ደስ የሚለው በጣም ነው የሚያምረው ማለት ነው። ከሻሹ ጋር እራሱ ያው እኔም እሷም የመረጥ ነው በነገራችን ላይ ግን ብዙ ሰው በጣም ደስ ብሎታል። ያው እንግዲህ እንደምታዩት በጣም ቆንጆ ልብስ ነው፣ ሻሹ ላይም ሄዷል። ባረከላሁ ፊኩም እንሻላ። ማዘዝ ከፈለጋችሁ በ0922861893 ያው እንግዲህ። ያው የዚች እናት ማሻላህ እድለኛ ነሽ፣ ቆንጆ ልብስ ነው፣ ለኢድ ስጦታ ያመጣችላት እንሻላ ብዬ አስባለሁ። እንዲሁም ደግሞ ለፋዘሯ። አሁንም ታዝዣለሁ እንሻላህ። ምንድን ነው እሱ፣ እቺ ኮፍያ ነች እንደምታዩት፣ ቆንጆ። በነገራችን ላይ ልብስ ኢትዮጵያ ላይ በጣም ቆንጆ ቆንጆ ልብስ አለ። ምሬን ምላችሁ በልብስ አንታማም ኢትዮጵያ ላይ። ብሯ ግን ትንሽ ያው እንደምታያል። ይኸው እና ቆንጆ እንትና ያው እኔ በእንትን ላይ ስለሆነ ነው ያምራል። እንደምታዩት ችናል። ሌላ ደግሞ ምንድነው ይሄ ነው። በጣም አረባዘነ ማለት ነው። ቆንጆ ቆንጆ አረባዘነ እንዳለ ነው የምነግራችሁ። እኔ እንደዚህ ይሄን ያህል ይኖራል ብዬ አላስብ ነበር። ወላይ አላሰብኩም። የመሬን እምላችሁ ራሱ የጅዳው ነው መሰል የሚመጣ ከሳውዲ አረቢያ ማለት ነው። ያው እንግዲህ ማሻአላህ የምር በነገራችን ላይ ከለር ብዙ ጊዜ መምረጥ የማለት ለኢትዮጵያ ሰዎች ከለር ነገሮች የሚያስፈልጋቸው ይሄ ስለሆነ ነው፣ የምር ነው የምላችሁ። ይኸው እንግዲህ ማሻአላህ፣ ያው እንግዲህ ኢትዮጵያ እኛ ሙስሊሞች ይሄ መለያችን ሊሆን ይገባል እና በጣም ደስ የሚል ይኸው ከእነ ይቺ ኮፍያዋ በነገራችን ላይ አሪ አረባ ዝኗን የዚህ ዘር አረጋት ነበርና በጣም ይጠቁራል። በጣም ስለሚጠቁር እንግዲህ ይሄ እንደምታዩት ኢንሻአላህ ያው ይሄ ነው የኛ ስጦታ በለየታ ነው እንግዲህ ባረከላው ፊኩም። በዚህ አጋጣሚ ጥምጣሞችም አሉ። ምናልባት አንዳንድ ሰው የሚወደው ነገር አለ፣ የሚወደውን ነው የሚሰጠው። ያው እንግዲህ ይሄው እንደዚህም ሆኖ ራሱ በጣም ነው የሚያምረው በጣም ነው ደስ የሚለው። እንሻ አላህ እንግዲህ ማዘዝ ከፈለጋችሁ በ0922861893። ቆንጆ ነገሮች እኔ አንድ ነገር ልንገራችሁ፣ የምር ነው የምላችሁ። አሁንም ቢሆን እቃ ስገዛ የዚህ ዘር ሆኖ እቆይ። እንሻ አላህ ለቪዲዮ መስሪያ ብቻ አንድ አራባ ዘነ ገዛለሁ። በጣም የሀገር ውስጥ ተብሎ በጣም ዝቅተኛ ደረጃ የሚባለው። በዚህ አጋጣሚ ምን አለ መሰላችሁ የአረባዘነ ወይም ደግሞ የፎጣ እንትኑ ምንድነው? እዚህ ጋር አያችሁ፣ ይሄ ይሄ ተሰፍቷል። እዩት እዩት፣ ይሄ እንትን እንዳይል፣ ይሄ ራሱ እንትን እንዳይል፣ ይሄ እንትን እንዳይል ተሰፍቷል። ቆይ እስኪ ታያችኋላ፣ ተሰፍቷል። ይሄ ይሄ ማለት ነው፣ ግን ያ ግን ማለት ነው ያ እንዳለ ይሄ ይበዘበዛል ይወጣል ማለት ነው። በዛ ላይ በጣም አጭር ነው እንኳን ይሄ። እንደዚህ እስኪ ስፋቱን እዩት፣ ይሄ ራሱ አንድ ሜትር አይሆንም። ይኸው እዚህ ድረስ አንድ ሜትር ቢሆን ይሄ ደግሞ እዚህ ድረስ ይሄ አንድ ሜትር ቢሆን አያችሁት ይሄ በጣም ረጅም ነው እና ለምን መሰላችሁ ብዙ ጊዜ አንዳንድ እህቶች ዋጋ ተጠይቁኝና ሱቅ ላይ ዋጋ ተጠይቁና እኔ ጋር መጣችሁ ታወራላችሁ ትጠይቃላችሁ እና የምነግራችሁ አይ እንደዚህ እኮ ነው እንደዚህ እኮ ነው የምትሉ እህቶች አላችሁ መበታችሁ ነው መጠየቅ ችግር የለውም ግን እኔ አንድ ነገር ልንገራችሁ የሆነ ዕቃ ስገዛ ያ ሰውዬው ብር ወሰደች ቢለኝ ይሻለኛል፣ ማይረባቃ ገዝታ ሰጠች ከሚለኝ ማለት ነው። ለዛ ነው እንጂ ሌላ አይደለም። እና አሁን ይሄን ምንም የሚወጣለት ነገር የለም። ካሜራው ላይ ራሱ በደንብ ይለያል። እና ለዛ ነው ባረከላው ፊኩም ሀታ እነዚህ እንትኖች ይቺ አያችኋቸው እንዴት አሰፋፋ እራሱ ማለት ነው። ይሄው አያችሁት፣ ይታያችኋል። አቀማመጡ፣ አሰፋፉ ምናምን በጣም ደስ የሚሉ እንትኖች ናቸው እና እንደዚህ አይነት ኦሪጂናል እቃዎች ተገዝቶ መቼም እርግጠኛ ነኝ በርካሽ አታገኙትም። በነገራችን ላይ በርካሽ የሚገዛው ከራሱ ርካሽ የሚባለው ርካሽ አይደለም። ለምሳሌ በጣም ትንሽ የተባለ ወይም ደግሞ ረከስ ያለ የተባለ ከአንድ ሺህ ብር በላይ በታች የለም የለም። ምን ነው ምላችሁ አንድ ሺህ አምስት አንድ ሺህ ብር ምናልባት ያንንም እንደ እንትን ብዬ ነው እና ባረከላው ፊኩ ምንላችሁ ፈልጌ ነው እንድታስተውሉ ስለፈለኩ ነው። ኢንሻአላህ አላህዬ እንግዲህ ሀገራችንን ሰላም ያድርግልን። አሁንም ቢሆን ማዘዝ ከፈለጋችሁ በታማኝነት እቃዎች፣ ቆንጆ እቃዎች አመጣለሁ። እንዲሁም ደግሞ አዝዙ፣ ባረከላሁ ፊኩም እንታዘዛለን። ግን እንደነገርኳችሁ እኔ አሁንም ቢሆን ቆንጆ እቃን ማቀርብ፣ መጥፎ እቃ አላቀርብም። ባረከላሁ ፊኩም እና ለዛ ነው ውድ የሀገሬ ልጆች